የሰሜን ተራሮች ብሔራዊ ፓርክን ደኅንነት መጠበቅ የሁሉም ኃላፊነት ሊሆን ይገባል ሲል የአማራ ክልል አካባቢና ደን ጥበቃ ባለስልጣን አስታወቀ። ከሰሞኑን በፓርኩ ብቻ በሚገኘው ዋሊያ ላይ አደን የፈጸሙ አካላትን ለሕግ ለማቅረብ እየተሰራ መሆኑንም ባለስልጣኑ ገልጿል። ኃይሉ መላክ ተጨማሪ አለው። የሰሜን ተራሮች ብሔራዊ ፓርክ ኢትዮጵያ ውስጥ ከሚገኙ ጥንታዊ ፓርኮች ውስጥ አንዱ ነው። ፓርኩ የድንቅ መልክዓ ምድር መታያ ቦታ ብቻም አይደለም፣ የሀገር ኩራት የሆነውም ዋሊያ መገኛም ነው። ታዲያ በህገ ወጥ መንገድ በሚፈጸም ድርጊት ምክንያት ዋሊያ ቁጥሩ እየተመናመነ መሆኑን በአማራ ክልል የአካባቢና ደን ጥበቃ ባለሥልጣን የዱር እንስሳት ልማትና ጥበቃ ዳይሬክተር ዶክተር አቦ አባይነ ገልጸዋል። ይሄ ማሳያ ነው እንግዲህ በቁጥር ሁለት ናቸው። ነገር ግን በ2005 በ2004 6 አካባቢ ከ800 እስከ 850 አካባቢ የሚገመት የዋላ ቁጥር የነበረበት ብሔራዊ ፓርክ ነው። አሁን ግን 300 ወይም ከዛም ሊያንስ ይችላል ቁጥሩና በከፍተኛ ደረጃ የተመናመነበትና በዚህ ከቀጠለ ያው ዝርያው ሊጠፋ የሚችልበት ሁኔታ ነው ያለው። አሁን ለምሳሌ ቀይ ቀበሮ በጣም የተመናመነ ነው። ግን የሚኖርበት አካባቢ የተለያየ ስለሆነ አንድ ብላ ችግር ቢደርስ ሌላ ቦታ ላይ ያለው ሊተርፍ ይችላል። ዋሊያ ግን የሚገኘው አንድ ቦታ ላይ ብቻ ስለሆነ የችግሩ ስፋት በጣም አሳሳቢ እና ዝርያውንም ሊያሳጣ የሚችል ድርጊት ነው። በጥናቶችም በፓርክ ጽሕፈት ቤቱም እንደተረጋገጠው ዋናው ለቁጥሩ መቀነስ ህገወጥ አደን እንደሆነ የተረጋገጠ ነው ማለት ነውና፣ በጣም አሳሳቢ በጣም ከፍተኛ ችግር ነው ማለት ነው። የፓርኩን ደኅንነት ለማስጠበቅ ስትራቴጂክ እቅድ ተነድፎ ወደ ስራ ተገብቷል ያሉት ዳይሬክተሩ ህገ ወጦችን ለህግ የማቅረብ ስራ እየተሰራ ነው ብለዋል። የስትራቴጂክ እቅድ ተዘጋጅቷል። ያ ስትራቴጂክ እቅድ ከፌዴራል ጀምሮ ከፍተኛ ኃላፊዎች የሚሰሩት ተግባር አለ። በሰሞኑ ድርጊቱን የፈጸሙት አራት ግለሰቦች እንደሆኑ ሶስቱ ታጣቂዎች፣ አንዱ ደግሞ ተባባሪ እንደሆነ ነው ያለን መረጃ። ስለዚህ ተባባሪው የዋሊያውን ስጋ ወይም ደግሞ ትሮፊ በአህያ ጭኖ የሚሄደው በእጅ ከፍንጅ ተይዞ ያው ምርመራ እየተደረገበት ነው። የታጠቁት ግን እንደጠፉና ክትትል እየተደረገባቸው እንዳለ በዚህ ደረጃ ነው ያለው። ሌሎችም ተመሳሳይ ይህን ድርጊት የሚፈጽሙ ሰዎች ምርመራ ከተደረገ ሊወጡ እንደሚችሉ ማሳያዎች እንዳሉ መረጃዎች ያሳያሉ ማለት ነው። የሀገር ሀብት የሆነው የሰሜን ተራሮች ብሔራዊ ፓርክ ለአንድ ተቋም ብቻ የሚተው አይደለምና ማህበረሰቡም በኃላፊነት ስሜት ሊጠብቀውና ሊንከባከበው እንደሚገባም ዶክተር አበባው አባይነ አሳስበዋል። ዋልያ ከሌለ ሰሜን ተራሮች ብሔራዊ ፓርክ አሁን ያለውን ክብር አሁን ያለውን ዓለም አቀፋዊ መስህብነትና በቅርስነት የመቀጠል ሁኔታው በጣም ዝቅተኛ ነው የሚሆነው፣ እና ይህን ሀብት በመጠበቅ ለትውልድ ማስተላለፍ እንዳለባቸው ማሳሰብ እፈልጋለሁ። አንድ ዋልያ ለዛ አካባቢ ማህበረሰብ ከፍተኛ የገቢ ምንጭ ሆኖ የሚያገለግል ስለሆነ ወደፊትም ደግሞ የበለጠ ስለሚያገለግል ልክ እንደ ልጆቻቸው እንደ ቤት እንስሶቻቸው እንክብካቤ ሊያደርጉና ለትውልድ ሊያስተላልፉት ይገባል፣ የሚል መልእክት ማስተላለፍ ነው ፈልገው የሰሜን ተራሮች ብሔራዊ ፓርክ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በ1971 ዓ ም በዓለም ቅርስነት እየተመዘገበም የመጀመሪያው የተፈጥሮ ቅርስ ነው።